ስራ የሚሰሩት ስራ ይንገሩኝ፣ የሚመልሱ አሉ። እዚህ ቤዛዊት ቤተ መንግስት ያው ምንም ማድረግ አይቻልም። እዚሁ መጎብኘት የሚቻለው በፌዴራል ተፈቅዶ ነው። ዋናው መስሪያ ቤት አዲስ አበባ ሳልተፈቀደ ማንም መግባት አይችልም። ቀደም ሲል የክልሉ መንግስት ይፈቅድ ነበር። አሁን ቀርተዋል። መቼ ነው ይፈቅድ የነበረው? ቀደም ሲል ባለፈው ብዙ ጊዜው ነው። ከአሁን የኢህአዴግ በፊት በደርግ ይጎበኝ ነበር። ያን ሰው አይጎበኝም። እንትን ግን አንዳንድ ባለስልጣኖች የሚመጡ አሉ። ከክልል ወረዳ፣ ከአውራጃ ምናምን ይመጡ አሉ። እነሱ እነሱ እዚያ ተፈቅዶ ሲናገር ይጎበኝ ነበር። አሁን ግን ከኢህአዲግ ከመጣ ወዲያ አቁሟል። አሁን እርሶ 27 አመት ነው የሰሩ እርሶ የስራ ጊዜ ማን ማን ንጉስ መጥተው ያውቃሉ? ንጉሶች ናቸው እዚህ የሚገቡ እያሉ ነበር ወይም ደግሞ መሪዎች? እንግዲህ ደርግ ነው የገባ ነበር። ደርግ ደርግ ኢህአዲግ መጣ። ኢህአዲግ ሲመጡ ሲመጡ በዚህ በአማራው ክልል እዚህ ነው ማረፊያቸው። እነማንን አይተው ያውቃሉ እርሶ ምን ምን? ይኸው ባለስልጣኖች፣ አቶ መለስንም እናውቃለን አቶ መንግስቱንም እናውቃለን። እኛ እዚህ ያለን ያው የሚጠበቀ ይህ በዛን ሰዓት በፌዴራል ነው የሚጠበቀው። ማናቸውም ሲቪል እኛ አንጠብቅም። እና ከዚያ ጀምሮ ያሉት እዚህ ናቸው። አሁንም ያው ሲቀየር መንግስት አብሮ እየተቀየረ ነው የሚሄድ። ቦታው ይዚ እነሱ ማረፊያ ነው። ስልጣናቸው ይቀየረ እንጂ ሰው ሲቀየሩ ስልጣን ቦታው የአገልግሎት የሚሰጥ ለጠቅላይ ሚኒስቴር ብቻ ነው። ሌላ አይሰጥም። ዓፄ ኃይለ ስላሴ ይህንን ሲያሰሩ ቅዱስ ቤተ ቅዱስ ጊዮርጊስ ቤተክርስቲያንም አብረውን ያሰሩት የሚል መረጃ አለ። ምናልባት መረጃ ይኖረዋል? ይሄ ሲቀየስ ትንሽ ትንሽ ልጆኛ አውቃለሁ፣ በጣም ነበርኩ። በዛ ጊዜ ይሄ ሲሰራ አውቃለሁ እንጂ ቤተ መንግስቱ ያ ሲሰራ ትዝም ይነ አላስታውስም። ያለኝ መረጃ ይሄ ነው፣ እኔ እንደ እኔ አካሄድ። እርስዎ በሀያ ሰባት አመቱ ሲኖሩ፣ መቼ ነው መግባት ያቆመ መግባት የጀመረ ያስታውሱታል? ህዝቡ መጎብኘት ይችል ነበረ የሆነ ሰዓት ላይ? አይ አንድ አመትም አልሞላትም። አንድ ጊዜ ተጀመረ። ቤቱ ለጥዳት አስቸገረ የሚል ወደ ሆነ ያስቆሙት አመት በላይም ማለደም አሁን በኢህአዲግ ነው፣ በደግ ከኢህአዲግ ነው ማነው? ከደርግ ነው በደርግ ነው የቆመ። በኢህአዲግ ምንም ኢህአዲግ ማንም ገብቶ የማያውቅም የለም። ውስጥ እርስዎ የመግባት እድል ገጥሞት ነበር? እንዳው ምን ይመስላል ውስጥ ነው? አሁን በእርሶ እዚህ ሆነው እኛ ሳንገባ ቢያስጎበኙን አሁን ምን ምን አሉ? አሁን ምንም የተቀየረ ነገር የለውም። የድሮ ወንበሮችም ቅርጦችም ስራውም ሁሉም በሳቸው የተሰራ ነው። ጣረው ብቻ ነው የተቀየረ እንጂ የተቀየረ ነገር የለውም። መቼ ነው ጣረው የተቀየረ? እንግዲህ ወደ ስራ ምናምን ስሩ ነታል ስራምስት ዓመት በ ነው አፍሶ ጣረው ተቀይሯል። የተቀረው የተቀየረ ነገር የለውም። ውስጥ ያለው ንብረት ሳው ለምሳሌ ወደ አዲስ አበባ የሄደ